ነው በባለፈው እንግዲህ ፍቅር ተንኮለኛዋ በጣም አስቸጋሪዋ ማለት ነው አደይን አንቃ ማለት ነው በጣም ስታለፋት ባለበት ሰዓት ነበረ፣ ፓርት 24 ያለቀው እንግዲህ። ዴቭ ደርሶላታል እንዲሁም ሊዲያ ደርሰውላታል ማለት ነው። ፍቅርን እንትን ብለው አስወጥተዋታል። እንግዲህ አደይ እጅግ በጣም መሮኛል እኔ እስካሁን ች ያለው። አሁን ግን በጣም እጅጉን ተበሳሽታና እጅጉን ተማራ ነው ያለችው ማለት ነው። በፍቅር ድርጊት እና እንደ ተማረረች እና በጣም እንዳስጠላት ሁሉም ነገር ለዴብ ትነግረዋለች። ዴብ ደግሞ የ ፍቅር ጸባይ አዲስ ነው ወይ አንቺ ታውቂያት አይደለሽ ወይ በማለት እንግዲህ ይመልስላታል ማለት ነው። አሁን ላይ ግን አልቻልኳትም፣ መሮኛል በማለት መልሰልታለች። ስለዚህ እኔ ይህ ሁሉ ነገር በእኔ ነው የመጣው ቅድም መጥቼ ባልስምሽማ ባልስምሽና እንደዚህ ባይሆን እሷም እንደዚህ አታደርግም በማለት ከዚህ በኋላ በእኔና በአንቺ መካከል ምንም ነገር የለም። በቃ የነበረው ነገር እንደሌለው አድርጌ አስበዋለሁኝ። አንቺ ምንም እየተረዳሽኝ አደለም። እኔ ብቻ ነኝ ምወድሽ አንችለን ምንም አይነት ነገር እንትን የለም። ስለዚህ ከዚህ ቤት የምቆይበት ምንም አይነት ምክንያት የለም። ከቤትም እሄዳለሁ ወደ ራሴ ቤት እሄዳለሁ በማለት እንግዲህ ዴብ ለአደይ ይነግራታል። የት ነው የምትሄደው ጥለኸኝ በማለት እና ልትሰናበተኝ ነው የመጣኸው በማለት እንግዲህ ጠይቀው ነበረ። ምክንያቱም አንቺ በጣም እንትን እያልሽ ነው። ስለዚህ የኔ መቀመጥ ከዚህ ምንም መስሎ አልታየኝም። ለአንቺ ብዬ ነው። ስለዚህ አንቺ ደግሞ አትፈልጊኝም፣ አትወጅኝም በማለት እንግዲህ ዴብ ይመልስላታል። እኔ ኮ ፈቅጄ አይደለም እንደዚያ የሆንኩት በቃ ከደረሰብኝ አንጻር ነው በባለፈው በተያያዝኩኝ ሰዓት ልደፈር ነበር እና የዚያን ጫና ይመስለኛል እንደዚህ የሚያደርገኝ እና ትተኝ እንድትሄድ አልፈልግም ብለዋለች፣ ባጭሩ ማለት ነው። እና ውድ ቤተሰቦቼ ሌለው እንግዲህ ያው ሌላ ሌላ በባለፈው እንደተያዘ፣ እንዲሁም ደግሞ በቀለ ነበር የያዘው ማለት ነው። በቀለ ደግሞ የአደይ ወንድም ነው ማለት ነው። የአደይ ወንድም ስለነበር አደይ ጋ ቁሞ ስላየው ስለዚህ ያው ኤላ ብዙ ነገሮችን ተሰርቋል ማለት ነው። ሰዓቱን፣ ስልኩን ምናምን ነገር እንዲሁም ደግሞ ሀብል አለ። ሀብሉ ላይ ነው ትኩረት ያደረገው እሱ የአባቴ ስጦታ ነው። ስለዚህ ማንም ሰው እንዲወስድብኝ ሆነ ማንም ነው ሰው እንዲያነሳብኝ አልፈልግም በማለት እንግዲህ ስለዚህ እሱን ነገር ደግሞ ያ ሰው ነው የወሰደብኝ። ስለዚህ አንቺ ታቂዋለሽ ማለት ነው፣ አደይ በማለት እንግዲህ አደይን ተናግሯታል። ኤላ ማለት ነው። አደይን ሲናገራት ግን ኤላ ፍቅርም አዎ ስልክ ስታወሪ አይቼ ነበረ። ስለዚህ ያንን እንዲሰርቅ እየነገርሽው ነበረ፣ በማለት እንግዲህ እንዲሁም ስለ ወርቁ ስንት እንደምሸጠውና ስጨርስ ስጨርስም ብሩን አጣሊ ስትይ ሰሜች አለው፣ በማለት ድርቅ ያለ ውሸት እንግዲህ እንትን ስትላት ነበር ማለት ነው። ኤላማ አደይ አንቺን በዚህ መልኩ አልጠብቅሽም ነበር፣ በማለት እንግዲህ እሷን ሲከሳት ነበረ። እንግዲህ ኤልዳያና ማለት ነው ኤልዳና ፍቅር ተስማምተዋል። ምክንያቱም ሁለታቸው አይዋደዱም፣ ግን ደግሞ ለጥቅማቸው ሲሉ ወይንም ደግሞ አደይን ከዚያ ቤት እንዴት ማስወጣት አለብን? እንዴትስ ያው እንግዲህ ፍቅር ዲብን ከአደይ እንድትልቅ ለማድረግ ነው፣ ሊዲያ ደግሞ ኤላ ጋር እንዳትሄድ በማድረግ በቃ ሁለታቸው እንትን ያላቸውን ነገሮች እሷን ለመጉዳት ብቻ ለተንኮል ብቻ ተስማምተዋል። ተስማምተዋል እሷን እያሰቃዩት ይገኛሉ። ያው እንግዲህ ውሃ ደፍተውባት እንዲሁም ደግሞ የሰራችውን ስራ ዝብርቅርቅርቅ በማለት ድጋሚ እንድሰራ እንድትበሳጭ እያደረጉን ነው ያሉት ማለት ነው። እንግዲህ አደይ አሁን ላይ እጅግ በጣም ከብዷታል። ሁሉም ነገር ማለት ነው እየደከማት ነው የመጣው ምክንያቱም ብዙ ነገሮችን እየቻለች አሳልፋለች ማለት ነው። ስለዚህ አሁን ላይ ደግሞ በጣም እያበዙት ነው ያሉት ማለት ነው። በተለይ ሊዲያ ትንሽ ትሻል ነበር፣ አሁን ከፍቅር ጋር ሆነች ማለት በጣም ነገሮቹ ከበዱ ማለት ነው። እና ግን ኤላ የተሰረቀውን ሀብል እንግዲህ እነ ፍቅር ወይንም ደግሞ ሊዲያ ከበቀለ ጋር ስለሚግባቡ ሄደው ተቀብለውታል። የተቀበሉት ግን ያው ሀብሉን መመለስ እንዳለባቸው እንዲሁም ደግሞ አደይን ደግሞ በስራ እንደሚያግዟት ብቻ በተለያዩ ነገሮች ተስማምተው ነው ሀብሉን የተቀበሉት። ግን ምክንያት አላቸው። ሀብሉን የተቀበሉት ኤላ አዝነው ሳይሆን በቃ አደይን ሌባ ለማስመሰል ያደረጉት ሴራ ነው። ምክንያቱም አደይ ወደ ኤላ ቤት እንድትሄድ እንግዲህ ፍቅር ጠይቃት አለች፣ ወይንም ደግሞ ኤላ ደውሎ ብርሃን ታማለች እና የአደይ እህት ከቤት መንጣት አለባት አደይ በማለት እንግዲህ ጠርቷት ነበረ። ስለዚህ ወደ ኤላ ቤት እንድትሄድ ግን የሆነ ጃኬት ያ ፍቅርን ጃኬት እንድትለብስ አድርጋታለች። በጃኬቱ ውስጥ ደግሞ የኤላን ወርቅ አስቀምጣለች ማለት ነው። ስለዚህ ያ ጃኬት ላይ ወርቁ ሲወድቅ ወይንም ደግሞ አደይ ከለበሰችው ጃኬት ውስጥ ወርቁ ሲገኝ አደይን ሌባ ለማስማል ያደረገችው ሲስተም ነው ማለት ነው። ፍቅር እና ይህን ሲስተም አድርጋለች። ግን ደግሞ ጃኬቱን ልበሽ ብላ ስታለብሳት ዴቭ አይቷል። እንግዲህ ምናልባት እሱ ደግሞ ሊጠረጠር ይችላል። ይህ የእነሱ ሴራና የሊዲያና የፍቅር ሴራ እንደሚሆን በእርግጠኝነት ይታወቃል ብዬ አስባለሁኝ። በባለፈው በታፈነችበት ወይንም ደግሞ አደይ በተያያዘችበት ነገር ፍቅር እንዳለችበት ማንም የሚያቅ የለም። እንግዲህ ራሷ አደይ ብቻ ነው የምታውቀው ማለት ነው። ስለዚህ እንደዚያ ተሸፋፍኖ የሚቀር መስሏት ይመስለኛል እንደዚያ ያደረገችው። ግን ይሄ ግልጽ ነው የራሳቸው ሴራ ነው ማለት ነው። እና የሴራ ይታወቃል ወይንስ ደግሞ አደይ እንደዚሁ ሌባ ተብላ ትጠራለሽ ወይ የሚለውን እንግዲህ ወደፊት አብረን የምናይ ይሆናል። እንግዲህ አደይ ወደ ኤላ ቤት ስትሄድ ግን ያሰበችው ነገር ጠብቋታል። ምክንያቱም እንግዲህ ብርሃን የአደይ እህት እጅግ በጣም ታማ ወድቃ እየተንፈራገጠች ነበረ ማለት ነው። እና ኤላ እሷን ለማንሳት በጣም እየታገለ ባለበት ሰዓት ነበረ እንግዲህ አደይ የገባችው ማለት ነው። እና ምን ትሆናለሽ ደህና ትሆናለሽ ወይ የሚለው ነገር እሱም ያሳስባል። እና የአደይ ነገር የአደይ ስቃይ ይብቃ። ፍቅር የምታደርጋቸው ነገሮች መብቃት አለበት መታወቅም አለበት። በቃ ያደረገችው ነገር ጥፋቱ ምኑ አደይ ላይ የምታደርገው ነገር ክፋቷ እንዳለ መታወቅ አለበት የሚሉ ብዙዎች ናቸው። እኔም ከነሱ ማለት ነኝ። የአደይ መሰቃይት መሰቃየት ይብቃ ከሚሉት ውስጥ ነኝ ማለት ነው እና ውድ ቤተሰቦች የዛሬው ቪዲዮ ይሄንን ይመስላል። ያላችሁበት በሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ለማለት ወዳለው በድጋሚ እንኳን አደረሳችሁ ለሆሳህና ውቢቱ ጎጃሜን ውቢቱ ጎጃሜን ትመጫለሽ በልሜ ወዴ ነይ ነይ፣ ወዴ ነይ ነይ፣ አለም ነይ ነይ፣ ኧረ ነይ ነይ ነይ